እየነገርኩ ይቅርታ፣ መቤቴ። እኔ አምላክ አይደለውም። ይቅር አልልህም። አንተ ውሻ፣ ሰው አደረግኩ ከሞት አንስቼ ነፍስ ስለዘራውብህ፣ አንተ ቆሻሻ፣ መሸነፍ አይሰለችህም? አንዲት ነገር እንዴት ማሳካት ያቅታል? ወይ ወንድ ወጥቶ አትገድላት፣ ልፍስፍስ። ይህን መቤት፣ ይህን ያክል እንቅፋት ከሆንኩ ለምን አያሰናብትኝም? የነብርን ጭራ ይዙም ከያዙም አይለቁ። እንዲህ በቀላሉ የምንላቀቅ ይመስልሃል? አንተና እኔ ብዙ ያልጨረስ ነው ፋይል አለ። ብዙ ቀድሜ ልሰናበት ካልክ ግን መብት ነው። ፍቃዶ ከሆነ ደስ ይለኛል። ሃማ ዮናስን ሳታገባው ይህን ስራ አቋርጬ ይወጣለሁ ካልክ የማሰናብት ወደ እናት ቤት ሳይሆን ወደ ዘላለም መኖሪያ ሲኦል ነው። ምልክ ብዙ ነገር አባክነሃል። ሞትህን ግን ምታባክነው አይመስለኝም። በየቀኑ አንገትህ ላይ የጠለቀውን ገመድ እያጠበክ ነው። ቶሎ ፈጽሞ። እሺ፣ ቅበሉኝ፣ ያዘዙኝ እፈጽማለሁ። ምን እፈልገው እንደሆነ ነው ግራ የሚገባኝ። የቀድሞ ፍቅረኛ ነው አላልክም? አላለም፣ ፍቅረኛዋም አልነበረም አረ፣ በፈጠረሽ ላውራበት። ንግግርሽ እኮ ነው። የወዳት ነበረ እንጂ ፍቅረኛዋ አልነበረም። ከመጀመሪያውም በግልጽ ብትነግሩ ኑሮ ይህ ሁሉ አይፈጠርም ነበር። እኛ እኮ እናውቀዋለን። ግራ የገባን እኮ ምን ፈልጎ ነው የሚለው ነው? ምን እንደፈለገ ኮ ግልጽ ነው። ታውቂያለሽ፣ በቃ እሷን ነው የፈለገው። እኔ ግን ነገሩ ከዛም በላይ የከፋ ነው ብዬ ነው የማስበው። አቤ በጣም አደገኛ ሰው ነው። ቲጂን ስለሚያፈቅራት ብቻ ይሄን ሊያደርግ አይችልም። ባይነኝ፣ እኔም እንደዛ ነው የማስበው። ሊበቀለኝ ነው የፈለገው። ቆይ አንተ ለምን እሷን አጠይቃት። እሷ የተለየ ከኛ አታውቅም። እንዲህ እያልክ አትጃጃል። ድሮም ማንም ነበር የሚያታልልህ። አንቺ ግን ምንድን ነው አእምሮች መልካም ነገር ማሰብ አይችልም እንዴ? ይቺ ልጅ ለምንድን ነው ማታሳርፍልኝ? አበበ እናታችሁ፣ አትጨቃጨቁብኝ እንዴ። አብ የሚባል ሰውዬ ከኔ ምንድን ነው የፈለገው? ከእኛ ሲወት ምንድን ነው የፈለገው ነው። እኔ ምን ይሆን ከዚህ ሁሉ ጀርባ ግን ያቺ ልጅ ያለችበት ይመስለኛል። ማን ሀማ ነው? ሻማ ማን ነበር የምትሏት? አይ እሷ ይሄንን ያክል ማሰብ የምትችል ሰው አይደለችም። አዎ ባንተ ሀሳብ እስማማለሁ። ሀማን ታቂያታለሽ እንዴ? አረ፣ ይሄ የሌላ ሰው ተልእኮ ነው ብዬ ስለማላምን ነው ሶሲ። አንቺ እኮ ብዙም ማታውቂው ታሪክ አለ። ይኸውልሽ እኔ ጋር ብሎ ብሎ ብሎ ሲያቅተው ይኸው እጂ እንደምታታት መኪና አዘጋጅቶ፣ ዘጋሽቶ እኮ ነው የጠበቃት። ባልደረስበት ኖሮ ይዟል ልሄድ ነበር እኮ ከዛ ምን ሊፈጠር እንደሚችል እስኪያስቡት እንኳን አልሆነ። ወይ ገድያው እጄን ለመንግስት ልስጥ፣ ምን ወጣ ወንጀል ውስጥ የምገባው እሱ እኮ የሚፈጽመው ወንጀል የሚል ቃል አይገልጸውም። የአቤ ነገር በቀላሉ የሚታይ አይደለም፣ ግን ሌላ የሚቀድም ነገር አለ። ግራ ገባኝ እኮ ሰው ጠላት ቢሆን እንኳን ቀን ቀጥሮ ግጠመኝ ተብሎ ቦታ ተመርጦ ነው የሚገናኘው። እሱ ይደርሳል፣ ቀድመን ግን ቲጂ ጤናዋን ማግኘት አለባት። እንዲህ አይነት ህመም እኮ ምንም መላ ያለው አለው እንጂ መድኃኒት የሌለው በሽታ አለ። ነገሪና ሙሰዳት ሌላው ቢቀር የአእምሮ ህክምና ማዕከላት አሉ። ቤተሰብ የላት እሷን ማን ይዞ ይቀመጣል? እና አውጥተን እንጣላት እንደዚህ ነው የምትዩ? እኔ አላልኩም አንቺ ነው ያልሽው። ወላችሁ ትክክለኛው መፍትሄ የሚገኘው ሲቻል ብቻ ነው። የቲጂ ጤና ይቀድም? አይሆንም ከኔ ተለይታ ህክምና ትግባ እያላችሁ ነው? እዛ የአእምሮ ህሙማን ብትገባስ፣ እዛ ታካሚ ወይ ደግሞ አካሚ ወይ ደሞ በሽተኛ ሆኖ እንደማይጠብቋት ማስረጃ ምን ማረጋገጫ አለኝ? እና ምን ተሻለ አቤ? ቆይ ምንድን ነው የሚፈልገው? የሚወዳት ከሆነ እኮ ይህን ሁላ ነገር ስቃይ ሊያደርስባት አይገባም ነበር። እሱስ እውነትህን ነው። ማግኘት አለብኝ። ማንን? ልጁን? አቤን? አዎ። ምን ልትለው በቃ ይተውኝ። የሚፈልገውን ነገር በሙሉ ስጠው። እሱ እኮ የሚፈልገው ትዕግስት ነው። እሷን ትሰጠዋለክ? እሱንም ለመወሰን የግድ እሱን በአካል ማግኘት አለብኝ። ሁላችሁ ስታችኋት እንዳትወጡ

ታዲያ አላማ ምንድን ነው? አሁን ዋናው ጉዳይ ስንገባ መፍትሄ ነው አይደል? የሚፈልገው። አዎ። ጠወን ትዕግስት የነኛው ሆነ ማየት ይፈልጋል። አዎ። እንግዲያውስ አንድ ሰው ቤት መሄድ ነው ማለት። ሰው ቤት ከሄድክ ሁሉም ነገር ይስተካከላል። ትዕግስት በሰላም ትሆናለች። ማን ጋር ነው የምንሄደው? ከኔ ምን ደግሞ ይፈልጋል? ያወራሁት እኮ የሚል ሰው ቤት። አንድ ሰው ቤት ከሄዳችሁ ሁሉም ሰላም ይሆናል። ምን እንደሚፈልግ ሳላውቅ ማንነቱን ሳልረዳ እንዴት ነው ምኞ ልሄድ የሚችለ እሱን ስትሄድ ማወቅ ትችላለ። አንድ ነገር ምን ካልገባላለ፣ ደህንነት ምን ማንት ሰላም መሆን አትፈልግ? ትዕግስትን ማዳን አትፈልግም? ወደ ድሮ ፍቅራችሁ መመለስ አትፈልግም? ነገር ነገር ሲበዛ ባየ ይጫ ለመሄድ ዝግጅቱ አንች ልጅ በሽተኛ ነሽ! እን ንግግርሽን አስተካክይ። በሽተኛ ታቅፈሽ በሽተኛ ትያለሽ። በስንት ጭንቅ ከሞት ከጉርጓዴ የተረፈች ልጅ ልቀቂያት ትያለሽ? እኔ እኮ ለእሱ አስቤ ነው። ኧረ እንዳንቺ የሚያስብላት የለም! እንግዲህ የራሳቸው ሂድን ያለሹ፣ እራሽን ታውቂያለሽ። ሶሲዚም ትሰራለሽ፣ አ ማውራት ትችያለሽ። እንዴ እንኳን እኔ እባብ

እንደዚያ አትሁን እንደ አሁን ልቀቂ ቀጠሮ አለብኝ የምን ቀጠሮ ከቤ ጋር ቀጠሮ አለብኝ ምን አለቅሽማ ትሄጂ ልቀቂ አትሄድ ጤነኛ እኮ ነች አንቺ ያው የሚሻል ብሏል በሽተኛ ነው መቤት እሺ ብሏል ዛሬ ይመጣል በጣም ጥሩ እስካሁን ምክንያቱን አላወቀም። አዎ አላወቅም። በጣም ተጠንቅቀናል። እሱን ቶ ጥንቃቄ ህም ለእኔ አትነግረኝም። ሲፈጥር ጀምሮ ዝርክርክ ነ የውኒ። ዛሬ እናንተ ቤት ይመጣል፣ ክፍል ይዘጋጅለታል፣ እዚያ ይቀመጣል። የልጅቷን ነገርስ ምን አደረግ? ምንም። ታፈቅዳታለህ አይደል? አዎ። ውሻ ውሻ ነህ ታዲያ። ይህን ሁሉ ስለምን ታደርግባታለህ? ለእርሶ እኮ ብዬ ነው ለብር ብለህ ራስህን ውደህ ነው እንጂ ለእኔ ብለህ አይደለም። የልጄ ህልም ሊሳካ ነው። የወደደችውን ልጅ አምጥቼላታለሁ። ምን ደስ እንደሚለ ይታውቃለ። እንደዚህ ብዙ ያለፋኝን ነገር ሳሳካው አንጀቴ ይርሳል። እንደዚያ የናቃትን ልጄን ክንዱን አንተ ርሷት ያድራል። እንዳሰቡት ይሁን። ምን ነው? አይሆንም ያለህ ሰው አለ? አረ ማንም የለም። መልካም ምኞቴን ልግለጽ ብዬ ነው። ለማንኛውም ወደ ቤት እንደገባ ሃማን እንዳያያት ወታ እንድት ቆይ አድርግ። ልጄ ድንገት ሰርፕራይዝ መሆን ስላለባት መምጣቱን ማወቅ የለባትም። እሺን መቤት ለምን ግጥም አታቀቢያት እንዴ? ቆያ። አንቺ ግን ይች ልጅ አታሳዝንሽም? ምኗ ነው የሚያሳዝነው? የኔ ማድመቴ ፊታ ጅን ጉርጉር ሶሲን ከማገባ ከጅጋለ ኑር ብሎ ጠፋ ባለ ማታ መጣችበት እንደተኛ መሬት። እባክሽ ተይኝ። አንቺ የሰው እሬት ታስቆሚ እንደሆነ አስቁሚያት፣ አለበለዚያ ግንባሯን ብያት ነው የምወጣው። አረባክሽ የእኛ እጅ ሙቅ ጨብጧል እንዴ? ስድባችሁን በቻልሁ ጭራሽ ልትመቱኝ ሀሳብ አላችሁ? ሐሳቡን ያመጣሽው ራስሽ ነሽ። ጭራሽ በወንድሜ በ ትጨማለቃላችሁ እንደውም ውጡልኝ። ምን ባለቤቷ እሷ መሰለች አይደለችም፣ ወንድሜ ነው። አንቺ ግን ያበዛሽው አልመሰለሽም እንዴ? ምን ማለት

ቤታቸው በጣም እንደገባው ይል ምን እንደሚገርመኝ ታውቂያለሽ? የሆነ እኮ ለሴት እንደዚህ ሆነ አያውቅም። ለሴት ስትኝ፣ ለሴት ብሎ ቤተሰቦቼ የምተው አልነበረም። ባል ካገባ የሚስቱ ንብረት ነው፣ እሷም የሱ ናት። አልገባሽም? ትቀኝበታለሽ እንዴ? እንዴት በወንድም ይቀናለሁ? ለወንድምሽ አስበሽ፣ ብቸኛ ወንድማችን እኮ ነው። ወንድማችንን ነው የነጠቀችው። አንቺ ግን ስታወሪ ለሰው ስለ ልቦላታ ስሚምል። ቆይ አንቺ የሆን ነሽ ግን፣ ዲኤንኤ ቸክት አስደርጊ ቆይ ለምንድን ነው ግልጅቷን እንደዚህ የጠመዳቸዋት? ከቤት የውጭ ወንድም ሳታሳብጅ እራሱ

ጣፍሆ ምግብ ጡልሽስስስ ምግብ ልንበላ ነው አንድ ነገር ላውራችሁ ፈልጌ ነበር እሰይ አልሀምዱሊላህ ምንድን ነው ምን አይነት መፍትሄ ነው ምን መሰላችሁ ጀሙ እንዳልሽኝ ችግሩ ካሰብነው በላይ ነው ምንድን ነው እሱ? አልገባኝም። ብታምኑም ባታምኑም ይህን እያደረገ ያለው ሌላ ሰው ነው። ምን አይነት ሰው? እኔ ማላውቃት ብቻ ከእኔ የምትፈልገው የሆነ ነገር እንዳለ ተረድቻለሁ። ምንም ነገር ብትፈልግም ትጂን ለማዳን ስለ ዋጋ ለመክፈል ተዘጋጅቻለሁ። እኔ አልገባኝም። እንዲህ አይነት ቀልድ አቁም። ለአንድ ሰው ብለ ራስክን አሳልፈ ልትሰጥ ነው። እንደምታውቁት ቲጂ ህይወቴ ናት። እዚህ ምድር ላይ ያሉ ነገሮች በሙሉ ተደምረው ከእሷ እንደማይበልጡብኝ አሳላችሁ ይመስለኛል። አዎ፣ እሱ እሱ ነው። አዎ ሴትየዋን ቤት ካገኘዋት ቲጂም እንደምትድን ቤት ውስጥ ነው ያለው የወላ ረብሻ ከቤቱ ርቆ እንደሚሄድልን ተነግሮኛል። ምን አይነት ሴት ናት? ማን ናት? እሱን እኔም አላውቅም ማን እንደሆነች ምን እንደምትፈልግ። እዛ ሴር ነው ሁሉም ነገር የማውቀው። ዮኒ ብቻን መሄድ የለብንም? ምን ችግር አለሁ? ሂድ። ምን ሁነሻል? ያስፈራል እኮ። ምን እፈራለሁ? አንድ የቀራችኝ ትጂ ብቻ ነበረች፣ ያው እሷንም እንደዚህ ከዚህ በኋላ ምን እንዳይመጣብኝ ይፈራለሁ? ምንም ስቃይ የሚመጣብኝ እንኳን ለመቋቋም ዝግጁ ሆኛለሁ። ዮኒ ግን ይህን ነገር ለቤተሰብ ማሳወቅ የለብህም። ሶሲ ረፈሽ ተቀመጪ። እናንተ ሞታ እንኳን ብትበት ምንም እንደማይሰማችሁ በደንብ አውቃችኋለሁ። አላህ ከአንተ ጋር ይሁን። እንግዲህ ትች በዛው ሴት ክፉ ነገር ካጋጠመኝም መልካም ነገር ካጋጠመኝም የሚሆነውን ነገር አምናችሁ ተቀበሉ። ስለዚህ ጉዳይ ከኔ ውጭ የሚያውቀው አበበ ብቻ ነው። ሴትዮዋ ጋር ሄዳለሁ። ምን የሚፈጠር ምን ነገሮች ከተሳኩ በሰላም መለሳለሁ። ያበበን ስልክ እንዲሁም ያለበትን አድራሻ በሜሴጅ ልክላችኋለሁ። ክፉ ነገር ከገጠመኝ ግን ለፖሊስ አሳፉ። አይዞ፣ ለቲጂ አታስብ። የትም ትቻ ታልሄድም። እሺ፣ እኔም አለውለት። ኤውሊ ዮናስ በጣም መጠንቀቅ አለብህ። ችግር የለውም። ሴትዮዋን አቅልላትያት፣ በጣም ከባድ ሰው ናት። ችግር የለውም አልኩህ እኮ። በጣም ጥሩ። ስትገባ መጀመሪያ ጫማን መውለድ አለብ። የምትልን ሁሉ እሺ ብቻ ነው ማለት ያለብ። እሺ ቤተ መንግሥት ነው ሚገባ። ምንድን ነች? ለምንድን ነው እንደምትፈራት? ችግር የለውም። ለእርሱ ትደርስበታለ። አንድ ነገር ልንገር አይደል? ምንም ነገር መፍራት ይቻላል። ይብል ለሞት እንደምችል እያሰብክ ነው። ወደ ቤቷ እዚህ ድረስ ከቆረጥክ፣ እኔ የምልህን ነገር ማድረግ አይከብድህም። ነገርኩ እኮ ቲጂ እንድድንልኝ ብቻ ነው የሚፈልገው። ለዚህ ደግሞ ምን ነገር አደርጋለሁ። በጣም ጥሩ። ቤታቸው ውስጥ ስትገባ ብዙ ሰው ሊኖር ይችላል። የምታገኛት ግን ለብቻዋ ነው። ፊቷን ለማየት በፍጹም እንዳትሞክር። በእናቴ የራስን ፍርሃት ልታጋባብኛት ሞክር። ሰው ምንም ነው የተለየ ሰው የለም። እንዲህ አይነት ስሜታዊነት እንዳያጠቃ ከመግባት በፊት ፀሐይዋን በደንብ ያት። መልካም እድል። ከሆነ ይሆናል፣ ካልሆነ ይቀራል።